ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋ ሁሉ ሰላም፣ ሁሉ መልካም። እናንተ ጋም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችውን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንደተለመደው በሁለት ጉዳዮች ወደ እናንተ መጥቻለሁ። የመጀመሪያው አብርሽና ሩታ ሲሆኑ ሌላኛው ሄሉና ያብ ናቸው ማለት ነው። ውድ ቤተሰቦቼ ከነ ሩታና ብርሽ እጀምራለሁኝ። እሱም ሩታና ብርሽ እንግዲህ ከሰሞኑ በጣም እንዳዲስ ከፍተኛ ጸብ ላይ እንደሆኑ እያያችሁ ነው። ነገር ግን ሩታ ከሰሞኑ ባደረገችው ነገር ብዙዎቻችሁ እንዴት ልጁን ትከለኪያለሽ? ልጁን የመካከል መብት የለሽም፣ በጣም አበዛሽው። እንዲሁም ደግሞ ሄርሜላን ማን ስለሆንሽ ትናገሪያለሽ? የሚል በጣም በሁለቱም ወገን ትችቶች አሉ። ነገር ግን እኔ ከሩታ ጎን እንደሆንኩ ነግሬያችኋለሁ። ከሩታ ጎን የሆንኩበትን ምክንያት እውነት ስላላት ነው። ምክንያቱም አብርሽ ጋር ትልቅ ችግር አለ በተደጋጋሚ ይቅርታ አድርጊልኝ እያለ መልሶ የሚያጠፋው ነገር አለ። እሱም ትልቁ ችግር ሄርሜላ ናት። ሄርሜላን በፍጹም ከእሱ አጠገብ ማራቅ አይፈልግም እያየን ያለው ነገር ስለሆነ ነው። ዛሬ ሩታን ይቅርታ ጠይቁ ነገ መልሶ ሄርሜላ ጋር ሴት ታገኙታላችሁ። ይሄ ደግሞ አልሞት ባይ ተጋዳይነት ወይ ማስመሰል ነው የሚሆንብህ አብርሽ ማለት ነው። ስለዚህ መጀመሪያ ከህይወት ህይወት ለማስተካከል ማራቂ ያለብህ ሄርሜላ ነው የሚል ሀሳብ ተደጋጋሚ ሰጥቼ ነበረ። ሩታ አዎ መብት የላትም እንዲሁም ደግሞ እሷም ልትከለክለው ፈልገ አይደለም። ልጁን በፍጹም አትከለክልም። ግን ደግሞ እያደረገው ያለው ነገር እና እንደገና ቤተሰቦቿ ቤት ድረስ በዚህ ልክ አይኔ እያወጡ መሄድ ተገቢ ነው ብዬ አላስብም። በዛ ምክንያት ነው ሩታ የከለከለችው። እንግዲህ በትናንትና ውለት የአብርሽ ጓደኛ የሆነው በቅርቡ ሌላ ሀገር ምኖር ነኝ ብሎ በመሀል አንድ ጊዜ ብቻ ነው ቪዲዮ ላይ የመጣው ካያችሁት ማለት ነው። ይሱ ነው ይሱ ምናምን የሚባል ልጅ ነው። እና ተመልሼ ወደ መጣሁበት ሀገር ልሄድ ስለሆነ እናንተን አስታርቄ ይሄንን ተግባር ቢያንስ ተግብሬ መሄድ አለብኝ ብሎ በራሱ ቻናል አዲስ ቪዲዮ ትናንትና ለቆልን ነበረ፣ ደስ በሚል ሁኔታ። በነገራችን ላይ አስታራቂ ሆኖ የመጣን ሰው ሰብስክራይብ እንደማታረጉ በዚህ ተምሬያለሁኝ። በጣም የሚሳደብ ወይ ደግሞ አንዳቸውን አጥላልቶ አንዳቸውን ካፍት የሚያደርገውን ሲሆን በአንዴ ሰብስክራይብ ታረጋላችሁ። እንደዚህ ግን አስማሚ ነገሮችን ይዞ የመጣን ሰው ሰብስክራይብ አታረጉም። ለዛ ነው ብዙዎቹ መጥፎ ካራክተርን ተቀብለው ይዞ የሚመጡት ወደኛ ማለት ነው እና ልጁ እንግዲህ ምንድን ነው ያለው፣ አብርሽን ለማናገር ሞክሮ ነበር አብርሽም ጠይቃት፣ እሺ ካለች እኔ በሙሉ ሀሳብ ፍቃደኛ ነኝ ለመታረቅ፣ ችግር የለብኝም ብሏል። ነገር ግን አብርሽ አንተ አሁን ድሮ ከመጀመሪያውም አንተ ለመታረቅ እኮ እምቢ ብለህ አታውቅም ወይም ደግሞ በራስህ እየሞከርክ ነው። ግን ደግሞ በራስህ ስትሞክር ምንድን ነው እያደረክ ያለኸው? መልሰህ ታጥቦ ጭቃ የሚባል ነገር አለ መልሰህ ሩታ ጋ ሄርሜላ ጋር ትሄዳለህ። ያ ደግሞ የሚያሳምንና ትክክለኛ ነገር አይደለም። ወደ እውነታው ስንነጋገር ወይም ደግሞ እውነታውን ስንል ማለት ነው መሆን ያለበት ወይም ደግሞ ሊሆን የሚገባው ነገር ቢኖር መጀመሪያ እናንተን ሊያራርቅ የሚችለውን ነገር መቅረፍ። እናንተን ሊያራርቅ የሚችለው ደግሞ ሄርሜላ ናት፣ ይህ የታወቀ ነው። መጀመሪያ እሷን ካስወገድክ በኋላ እነዚህ በዙሪያው ያሉ ማሽንግ የሆኑ ጓደኞች በቃ ሰው አያስፈልጋችሁም አንተና አሩታ ችግራችሁን መፍታት ያለባችሁ ሁለታችሁና ሁለታችሁ ብቻ ናችሁ። ይሄ እውነት ነው። ሰውም ሀገር ያወቀው ፀሐይ የሞቀው ነገር ስለሆነ ማለት ነው። እናም እንግዲህ ትናንትና ሁለቱንም ለማናገር ሞክሯል። ይሄ ጓደኛቸው ሩታም እግሯ ስር ወድቆ ለምኗታል። በቃ አስታራቂ ስትሆኑ መሸነፍና ዝቅ ማለት አለባችሁ። ወይም ደግሞ እነሱን በጣም መምከር ሲኖር የሚሸነፉበትን ነገር መጠቀም አለባቸው። እንግዲህ ግሩ አስር ወድቆ እሷም ደግሞ እኔ ሁሉን ነገር ትቼለት ይቅርብ ከልቤ ስመለስ እሱ እንደገና የሚያበላሻቸው ብዙ ነገሮች አሉ ብላለች። አዎ ይሄ ትክክል ነው። እሱም ደግሞ ሄርሜላ ናት በቃኝ፣ ከዚህ በኋላ እኔ ከአንቺ ጎኔ ብሎ ሄዶ ደግሞ እዛ ጋር ሲለጠፍ ማንኛውም ሚስት እንድታረገው የምትችለውን ነገር ነው። እናንተ እንዴት አርጋችሁ እንዳሰባችሁት ባላቅም፣ ማንኛውም ሚስት ባሏ ከሌላ ሴት ጋር ከሄደባት እንኳን፣ እንደዚህ በይፋ በቪዲዮ እየተቀረጸ እያየን ቀርቶ በቪዲዮ ባይቀረጽ እንኳን በወሬ ደረጃ ከሰማች እንኳን የትኛዋም ሴት ትበሳጫለች። ነገሩን ለማጥራት ጥግ ድረስ ትሄዳለች። ይሄ ያለ ነገር ነው። ስለዚህ እሷ ደግሞ በአካልና በአይኗ እያየችው ስለሆነ ይሄን ነገር ግዴታ ምንድን ነው ማድረግ ያለባት በቃ እሱም መሸሽ ነው፣ ያለ መሸሽ ነው የመረጠችው። ስለዚህ ይሄን እሷ እንደ ጥፋተኛ ሊያረጋት አይገባም የመጣችበትን እያሰባችሁ ልትወቅሷትም አይገባም እያየው ነበር ስክሮል ስክሮል ሳረግ ቲክቶክም ላይ የመጣሽበትን ረሳሽ ምናምን ምናምን ምናምን የመጣችሁ እኮ በድራማ ነው ይሄ እናውቃለን ግልጽ እኮ ነው አፍቅረው አይደለም ሩታ የመጣችሁ ፍቅር የመጣው በኋላ በጋራ ስምምነት ነው ይሄ ምንም የምናውቀው ነገር ነው። ግን ደግሞ ነገሮች እውነታውን ስንነጋገር አንዳንድ ጊዜ ብዙ ሰው እውነትን ስለማይወድ ሁላችንም ያው በቃ እያስመሰልን እንሰራለን እንጂ የተሰጣት ካራክተር ሩታ ከመጀመሪያውም ጥሩ አልነበረም ስትመጣ ጀምሮ የሚያስጠላ ካራክተር በቃ ሴት ልጅ እንዴት ነው እያለቀሰች ዝቅ እያለች እንድትመጣ ወይም ደግሞ ተጨቃጫቂ ሆና እንድትመጣ ያለ ጥግ የሆነ የሚያስጠላ ካራክተር ነው የተሰጣት እና ከመጀመሪያው ጀምሮ አሁን ብዙዎች ሩታን ተጨቃጫቂ፣ አልቃሻ ነው የሚያደርጓት በራሷ መወሰን የማችል እንደዚህ አይነት የተሰጣት ካራክተር ማለት ነው እና እስኪል ስታሁንም ድረስ ቤተሰቦቿ ጋር ሆና እንኳን መወሰን አልቻለችም። ይሄ ደግሞ የተሰጣትን ካራክተር እየጎዳት ሄዷል ማለት ነው። አንድ አይነት እንድትሆን ተደርጋለች እና በዚህ ምክንያት ነው። ስለዚህ አልቅሳ እውነት አብርሽን አፍቅር አልቅሳ አይደለም የመጣችው ወደ እውነታው ስንነጋገር ማለት ነው እና ለማንኛውም የመጣችበትን ምረስታ አይደለም ግን ደግሞ አሁን ላይ እያደረገች ያለችው ነገር ሩታ ትክክለኛ ነገር ነው። ተረጋግተሽ አዋሪው ትላላችሁ፣ ብዙዎች። እውነት እናንተ አሁን ሴቶች ናችሁ ይህን ሁሉ ምጽፉት አይደለ? እውነት እናንተ ባላችሁ ሌላ ጋር በዚህ መልክ እየሄደ ተደጋጋሚ የሚሰብራችሁ ከሆነ ረጋ ብላችሁ ባላችሁን ታናግራላችሁ? ይህን ጥያቄ ብትመልሱልኝ በጣም ደስ ይለኛል። ሌላው ነገር ደግሞ ሄርሜላን ጀግና የምትሉ ሰዎች ምን አይታችሁ ጀግና እያለችኋት እንደሆን አላቅም። የሰው ባል መንጠቅ ወይም ደግሞ መዘሞት እንደ ጀግንነት የሚቆጠርባት ሀገር ላይ ከሆነ ያለ ነው፣ ይሄ ኢትዮጵያዊነት አይደለም። በጣም ያሳፍራል። ምክንያቱም ጀግና የሚያስብላት ምንም አይነት ነገር የለም፣ ምንም አይነት ነገር የለም። ነፃ የሆነ እንዱንዱ ነፃ የሆነ እንኳን ሰው ጋር ሆና ቢሆን ኦኬ፣ የወንድ ልጅ አያያዝ የነገረቻት ነገር ምናም ምናምን ትክክል ነው ትላላችሁ እንዴ? የወለደ ሰው ጋር ሄዶ መለጠፍ ምን ይባላል እስኪያስቡት? ይሄ ነገር ትክክል አይደለም ማለት ነው። ውድ ቤተሰቦች፣ ለማንኛውም የተረዳችሁኝ ይመስለኛል ሀሳቤ። ላይክ ሼር፣ ሰብስክራይብ እያደረጋችሁ ቀጣይና ሁለተኛው ደግሞ ሄሉና ያብ ናቸው። እነሱ ትናንትና የተለቀቀውን ቪዲዮ አይታችኋል። ልውል በጣም በትናንትናው ቪዲዮ አናደኛል። ምክንያቱም ብቻህን መተክ የፈለግከውን ውሳኔ መወሰን ትችላለህ። በትናንትናው ሁለት ሶስት ቪዲዮዎች ስህተት አሉብህ። አንደኛ ይችን ማትረባ ይዘህ አምጥተህ እንድትመታት ስትመታት አይነ እያየ ዝም አልኩ። ይሄ ስህተት ነው። ሁለተኛ ቤቷ ድረስ ጎትተህ የመውሰድ መብትም የለህም፣ ግዴታም የለብህም። ሶስተኛ አንተ ወንድም አስወንግ ድረስ ራስነ መታገል ያለብህ መጋፈጥ ያለብህ ብቻህን ምስት መምጣትም ካለብህ ለሰው እንደማይታመን አውቀህ ብቻህን ነው መተህ መወሰን ያለብህ። ሲቀጥል ደግሞ ጎተትካት በቃ አልፈልግም ካለች አልፈልግም፣ በተረጋጋ መንፈስ ሌላ ጊዜ መተህ ነው ማናገር ያለብህ እንጂ ምንም ወንድምና መከታ ብትሆንም እንኳን እንደዚህ ሰውን አስጨንቆ አይደለም የሰው ልጅ መለወጥ የሚቻለውና በመመካከር ብሎም ደግሞ ብቻዋን ብቻዋን አሁን አንተ በዛን ሰዓት አስገድደ እንኳን ብትወስዳት ኖሮ እነሱ ሁለቱ ሌላ ሴራ አስበዋል። በነገራችን ላይ ያብና ልዩ ሌላ ነገር አስበው ነው እጎዳሽ አለው እበቀልሽ አለው በዚህ በቃ ማለቅሽን ብሏታል። ይሄ ምንም ግልጽ ነው። ስለዚህ ሊጎዳት ያሰበው ነገር እንዳለ በደንብ ከንግግሩ አይተናል። ያንን ደግሞ ለማዳን ምንድነው አንተ ማድረግ ያለብህ ብቻህን ሆነ ውሳኔዎችን መወሰን ነው። ትናንትና ሁለቱን አለያየ ተብለህ ስትጠመድ ከረምከ። አሁን ደግሞ ሰው ምን አድርጎ ዞረብህ? ያ ከፍሎ ነው እንጂ በዚህ ልክ ሄሉን ልታደረግ አችልም። ይህንን ደግሞ ደግሞ ሊያስብላቸው የቻለው ምንድን ነው? ብቻህን መተክ ስላልወሰንክ ነው። ከዚች ጋር መተህ አንደኛ አይናችን እያየ አስመታሃት፣ ሁለተኛ ቤቷ ድረስ ማትፈልገውን ሰው ይዘመጣ። ሌላው ነገር ሄሉ ላስጠነቀቀሽ የምፈልገው ነገር ከዚህ በኋላ ቤትሽን ቁልፍ አድርገሽ ማንም ሲመጣ የማስገባት ግዴታ የለብሽም እዚህ ጋር ቤትሽ የተከበረ ቤት ሊሆን ይገባል። ቤትሽን ደግሞ የምታስከብሪው አንቺ ራስሽ ነሽ። ራስሽን ማስከበር ካልቻልሽ ማንም ሰው እየመጣ እንዲህ ሊረግጥሻል ማለት ነው። ይህን እድል ደግሞ እንድትፈቅጅላቸው አንፈልግም እኛ ቤተሰቦችሽ። ስለዚህ ቤትሽን አስከብሪ። ከዚህ በኋላ ሊያገኙሽም ከፈለጉ ከቤትሽ ውጭ ይቅጠሩሽ እንጂ ቤትሽ እየተጎተቱ መምጣት የለባቸውም። ይሄ ትልቅ ስህተት ነው። ከአንቺ ጉድለትሽ ነው፣ መስተካከል አለበት። የራስሽን ደህንነት ለመጠበቅ ሲባል እነሱ አንቺ ጋር መምጣት በፍጹም የለባቸው ለማንኛውም ቤተሰቦች ሀሳቤን የምትጋሩ ወይም ደግሞ አይ ሳምሪ ይሄኛው ነገር ትክክል አይደለም፣ በዚህ መንገድ ብትረጁ የምትሉ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ። ስለምትከታተሉኝ ከልብ አመሰግናለሁ። ጉዞ ወደ አስር ሺህ ላይክ፣ እና ሼር፣ ሰብስክራይብ በድጋሚ ይደርሳ ወዳቻለሁ። መልካም ጊዜ። ቻውቻው